ሰላም ጤና ይስጥልኝ፣ ውድና የተከበራችሁ ቤተሰቦቻችን፣ እንደምናመሻችሁ። የዕለተ እሁድ መጋቢት 29 2017 ዓ.ም ዘመቻ አንድነት፣ ዛሬ ዛሬም በጎንደር በጋሻው ክፍለ ጦር ውጊያ የበላይነት አጠናቀቀ። ፋኖ በጎንደር ቀጠና ውጊያ ካሄደ በተባለ ቁጥር በሁላችን አእምሮ ቀድሞ የሚመጣው ጎንደሬ በጋሻው ክፍለ ጦር እንደሆነ የአደባባይ ሚስጥር ነው። ጎንደር የበጋሻው ክፍለ ጦር በአገዛዝ ወንበር ጠባቂ ጋር በየትም ቦታ በምንም ሁኔታ በመቅጠም ወደ ኋላ እንልም። ምክንያቱም አላማችን በተባበረ ክንዳችን ነጻነታችን እና ህልውናችን ማስከበር ነው እና ዛሬ በማዕከላዊ ጎንደር ዞን ወገራ ወረዳ ገደብ የከተማ የማራፋኑ አንዲነት በጎንደር ጎንደር የበጋሻው ክፍለ ጦር ይታየው ብርጌድ በአርበኛ ንጉስ ፈረደ የሚመሩት የጎንደር አናብስቶች ከንጋቱ 11 ሰዓት ጀምሮ እስከ ጧቱ አራት ሰዓት በተካሄደ ዶጊያ የአገዛዙ ስልጣን አስጠባቂ ጥምር ኃይል አይቀቱ ቅጣት በመቅጣት አምስት ሞት እና ቁስለኛ አምስት ሞት እና 11 ቁስለኛ በማድረግ ጠላት ወደ ዳባት ከተማ ሊያደርገው የነበረውን ጉዞ ሙሉ ለሙሉ ተስተጓጉሏል። የኢታዮ ብርጌድ ገደብ ከተማ በወሰደችው እርምጃ የተነሳ በቅርብ ርቀት የሚገኙ አውደውጊያ የዳባት ከተሞች ዙሪያ የሚንቀሳቀሰው ያገዛዙ ኃይል በከፍተኛ በፍርሃት ውስጥ ይገኛሉ። ጎንደሬ በጋሻው ክፍለ ጦር ሰሞኑን በወገራና ሰራሪ ወረዳዎች በከፈት ነው መጠነ ሰፊ የቀንና የሌሊት ማጥቃት ዘመቻ መቋቋም የተሳ ነው የአስታጥቄው ብርሃኑ ጅለ ኃይል እየከዳ እየፈረሰ ይገኛል። ጎንደሬ በጋሻው ክፍለ ጦር ላስመዘገበውና እያስመዘገበ ላለው የጠላት የበላይነት እና ምክንያት ከሻለቃ ማሪ እስከ ክፍለ ጦር አመራሮች ድረስ በቅንጅት እና በመደጋገፍ ደቀ መሰለችል ሳይል በአንድነት ለህዝባችን የሚከፈለው ጽኑት የትግል ዋጋ ነው። ዲላችን በተባበረ ክንዳችን አንድነት ኃይል ነው። አርበኛ ታድለ ደሴ ወይም ካስትሮል የጎንደር በጋሻው ክፍለ ጦር ህዝብ ግንኙነት ኃላፊ። በወቅታዊ ጉዳይ ከአማራ ፋኖ የአደረጃጀት የተሰጠ የጋራ መግለጫ በህልውናችን ትግላችን አጋላጭ የአማራ እርስታችን የማንሸጥ በጽኑ ዕለት አለት ላይ የታነጹ የአባቶቻችን ልጆች ነን። በአማራነት እዳ በደል ሆኖ ባለፉት 50 አመታት ማንነት ተኮር መንግስት መሪ የዘር ማጥፋት አደጋ የተደበቀበት የአማራ ህዝብ የታሪክ የባህል የሃይማኖት የክብረሰብ አህሉና ና የመጥፋት አደጋ ተጋርጦብን ከርሟል። በፀረ አማራ ኃይሎች የተናበበ ዘመቻ ተሻጋሪ አማራን የማጥፋት ጉዞ ከወለጋ እስከ መተከል፣ ከአርባ ጉጉ እስከ በደኖ፣ ከሲዳማ እስከ ሶማሊያ፣ ከጭና እስከ ማይካድራ በማንነት አማራ የሆነ ሁሉ ሰበብ እየተፈለገ በጅምላ ተጨፍጭፏል፣ በጅምላ ተቀብሯል፣ ቤቱ ሀብቱ፣ ንብረቱ ተዘርፏል፣ በእሳት ተቃጥሎ በልመና ተደርጓል። የመሬት ይዞታውን ተነጥቆ ተፈናቅሎ በመጠለያ ካምፕ የሰቆቃ ህይወት እየገፋ ይገኛል። ከምንም በላይ ከአጽመ ርስቱ ተፈናቅሎ በየዘመኑ ለበቀሉ ተለዋዋጭ አማራ ጠል ኃይሎች መጫወቻና መሳቂያ መሳለቂያ ሆኖ ባጅቷል። የአማራ ህዝብ መከራ ለታሪክ ከመተው ባሻገር በዚህ አጭር መግለጫ ማውሳት ውቅያኖስ በማንኪያ እንደመጭለፍ ያለ ጉዳይ ነው። የአማራ ህዝባዊ ጸረ ኃይሎች ቀየው ድረስ ዘልቀው ሰብአዊ ባህላዊ ታሪካዊ ሃይማኖት ህልውና ለአንዴና ለመጨረሻ ጊዜ ከምድር ገጽ ለማጥፋት የአገሪቱ ብሔራዊ ጦር አዝምቶ በብልጽግና የፓርላማ ሸንጎ ስኖ ሁሉ አቀፍ የማጥራት ዘመቻ ታውጆበት ተገዶ የገባበት የህልውና ትግል ውስጥ መሆኑ ይታወቃል። የህልውና ትግላችን ብቸኛው የመዳኛ መንገዳችን አድርገን ሰራዊት በማሰልጠን በማደራጀት ጠንካራ ተነባቢ ወታደራዊ ፖለቲካ ቁመን ይዘን እንገኛለን። በህልውናችን ትግላችን ጠንካራ አደረጃጀት እና ስለ ንቦላዊ አደረጃጀት ሰብአዊ፣ ቁሳዊ ኪሳራ ውስጥ የሚገኘው የስርዓቱ ጦርና የፖለቲካ ኃይል በአራዊ በአምሳሉ በፈጠራቸው የክልሉ ብልጽግና ልዩ ልዩ የሚዲያ ሰራዊት በትግሉ ሜዳም ጭምር ሳይቀር አስርጎ ያስገባቸው አደረጃጀት የሚያነሱ የሚጥሏቸው የሚያደናገሪ ሀሳቦች ከህልውና ትግላችን ዓላማ እና ግብ ለደቂቃ ፈቀቅ የማንላቸው ጉዳይ መሆናችን አስረግጠን መግለጽ እንፈልጋለን። በእነዚህ የማደናገሪያ ሀዛቦች ዙሪያ አማራ ፋኖ አደረጃጀት የሚከተሉትን ጽኑ አቋም እንዳላቸው መግለጫ እንወዳለን። አንደኛ የአማራ ህዝብ አጽመ ርስታችን በተመለከተ የህልውና ትግላችን ለድርድር የሚያቀርባቸው ጉዳይ መሆናቸው የተለያዩ ጊዜያዊ በሰጠናቸው የሚዲያ ማብራሪያ ገልጸናል። ትናንት ለመላው አማራ ወልቃይት ብረሳሽ፣ ቀኝ እጄ ትርሳሽ እያለ በአደባባይ ጉሮሮ የሚሰነጥቅ የጮኸው ግንባር ለጥይት የሚሰጠው የመለያው አማራ ህዝብ ጩኸት አሳንሶ ሞቱን አርክሶ አኮስሶ ና አኩሰምኖ የወልቃይት ጉዳይ የጎንደር፣ የራያ ጉዳይ የወሎ፣ የደራ ጉዳይ የሸዋን እንዲሁም የመተከል ጉዳይ የጎጃም አድርጎ እየነጣጠለ አናሳና ነጣጣይ ትርክት መፍጠር በአደናዊ ካልሆነ ከቶ ምን ሊባል ይችላል? ትናንትና አብይ አህመድ ጎምቱ የባዕድን ሰዎች ይዞ በሆቦ ቢሰራባቸው ከቆዩት አንኳር ጉዳዮች መካከል አማራን በአማራነቱ እንዳይቆም የሚያደርጉ የጸረ አማራ ኃይሎች ድርጅታዊ ፕሮጀክታዊ መካከል አንዱና ትልቁ ጉዳይ አማራ